ሜሲ በ አስራ ዘጠኝ ሰማኒያ ሰባት እንደ አውሮፓውያን አቆጣጠር በሮዛሪዮ አርጀንቲና ተወለደ። ከትንሽ ዕድሜው ጀምሮ የእግር ኳስ ችሎታው ደምቆ ይታይ ነበር። በአራት አመቱ የአጎቱን ቡድን ተቀላቀለ። ሜሲ እግር ኳስን ሀ ብሎ ጀመረ። ወስ ጉድ ኤቭሪባዲ፣ ዛሬ ደግሞ ፒንግ በሆነ ቪዲዮ ተከስተን፣ የዛሬው ቪዲዮ እንደሚመቻችሁ ስለማል ጠራጠር ላይክ፣ ሸር፣ ሰብስክሪብ በማድረግ ቤተሰብ መሆን ይችላሉ። በነጻ ነው። ሌትስ ጎ ወደ ቪዲዮ። የጤና ችግር። ሜሲ በአስር አመት እድሜ ላይ ሲሆን የስርጭት በሽታ ወይም ግሮዝ ሆርሞን ዲፊሽንሲ የተባለ አደገኛ በሽታ ተጋለጠ። ይህ በሽታ አካሉ እንዲያድግ የሚያስችል ሆርሞን እንዳይመረት ያደርገዋል። ለሕክምና የሚያስፈልግ ከፍተኛ ገንዘብ ስለነበር ቤተሰቡ አፎርድ ማድረግ አልቻለም ነበር ወደ ባርሴሎና በ2000 ዓ.ም ምረት ሜሲና ቤተሰቡ ወደ ስፔን በባርሴሎና ተጉዘው ታላቁን ክለብ ካቶሊኒያ ባርሴሎናን አገኙት። ባርሴሎናም የሜሲን ሕክምና ወጪ ሙሉ በሙሉ እንደሚሸፍን ቃል ገብቷል። ሜሲ በባርሴሎና አካዳሚ ለማርሻ የእግር ኳስ ክለብ ትምህርቱን ቀጠለ። የባርሴሎናው ዘመን ሜሲ በሁለት ሺህ አራት ዓመተ ምህረት ለባርሴሎና የመጀመሪያውን የእግር ኳስ ጨዋታ አደረገ። ከዚያን ጀምሮ ከዚያን በኋላ አንድ ክለብ ሳይሆን አንድ እግር ኳስ ታሪክ መጽሐፉን ቀጠለ። ሜሲ ከብዙ ውድድሮችና ዋንጫዎች ጋር በመሆን በባርሴሎና ደምቆ ይታይ ጀመር። በሁለት ሺህ ዘጠኝ ዓመተ ምህረት በባርሴሎና ስድስት ዋንጫዎች ሲክስተር አሸነፈ። ይሄ ስለ ሜሲ የባርሴሎና ቆይታው በትንሹ ነው። የአርጀንቲና ብሔራዊ ቡድን ብዙ ብዙ ጨዋታዎችን አድርጓል። ነገር ግን በብሔራዊ ደረጃ ዋንጫ ለማሸነፍ እጅግ በጣም ብዙ ጊዜ አልፎለት ነበር። በ2021 ዓ ም በኮፒ አሜሪካ ውስጥ አሸንፎ ዋንጫውን ወደ ሀገሩ አመጣ። ይሄ ደግሞ እጅግ በጣም ለሀገሩ ትልቅ ደስታ ነበር። በ2022 ደግሞ ኳታርባ ዘገጃቸው የዓለማችን ዋንጫ አስማት በሚመስል መልኩ የረጅም ጊዜ ህልሙን አሳካ። የዓለም ዋንጫ ወደ አርጀንቲና ለሶስተኛ ጊዜ ወደ ሀገራቸው ገባ። ሜሲ በግልም ሆነ በቡድን ደረጃ እጅግ በጣም የሚባሉ ዋንጫዎችን አሳክቷል። ከዚሁ ውስጥ ዓለም ላይ ማንም የሌለው የስምንት ባላንዶር ሽልማቶችን አሸንፏል። ከምን ጊዜም ተቀናቃኙ ክርስቲያኖ ሮናልዶ በሶስት ዋንጫዎች ርቆ ይገኛል። ይህ በእግር ኳስ ታሪክ ከፍተኛ ሽልማት ያልተለመደ ሲሆን የእግር ኳስን አቅጣጫ እንዲለውጥ አድርጎታል። ሜሲ ከአንቴላ እና ከሶስት ልጆቹ ጋር በሰላም በፍቅርና በጤና እየኖረ ይገኛል። ሜሲ አሁን አሜሪካ በሚገኘው ሜጀር ሊግ ሶከር እየተጫወት የሚገኝ ሲሆን እንኳን የሰላሳ ዘጠኝ ዓመት ወሰው ሊመስል ና ሀይዎቹ መጀመሪያ አካባቢ ያለ እንደሚመስል ድንቅ ተጫዋች ነው። ስለ ሜሲ በሌላ ቪዲዮ ይዤላችሁ እመጣለሁ። እስከዛ ድረስ ላይክ፣ ሸር፣ ሰብስክራይብ ማድረግ አዳዲስ ቪዲዮዎቹ እንዲገኙላችሁ ወዲያውን ኖቲፊኬሽን ሜሴጅ እንዲደርስዎት እናሳስባለን።